እባካችሁ አረብ ቤት የምትሰሩ እህቶቼ፣ ይሄንን ስህተት በጭራሽ እንዳትሰሩ። ኪሳራ ላይ ናችሁ ማለት ነው። ማወቅ ያለባችሁ ወሳኝ ወሳኝ ነገሮችን ስለዚህ ቪዲዮን ከነ ማብራሪያው ነግራችኋለሁ። ከእናንተ የሚጠበቀው ላይክና ሼር ሰብስክራይብ አድርጉ፣ ለአዳዲስ እህቶች እንዲደርሳቸው ማለት ነው። ነገሩ እንደዚህ ነው። ገና በመጡ በሳምንቱ እዚህ ቤት ስራ ስራ ስራ ብቻ ነው ያለው። ምግብ ምንም አይነት ምግብ የለም፣ ምግብ አይሰጡንም ብለው እያለ ሳይጠቀሱ ምን እያሉ ነው እንግዲህ፣ እንትን ያሉት ማለት ነው፣ ሻንጣቸውን አንስተው ሊወጡ ያሉት እና ሌላ ደግሞ እዛ ቤት እየሰሩ የቆዩ እህቶች አሉ ማለት ነው። ሀቢብቲ ልንገራችሁ፣ በጣም በርካታ ኢትዮጵያውያን ማለት ነው፣ አዲስ ሰራተኛ ሲመጣ ስለዛ ቤት ጥሩ ነገር አያወሩም። መጥፎ ነገር ብቻና ብቻ ነው የሚያወሩት ማለት ነው። ስለ ሴትዮ ደካማ ጎን ስለ ቤቱ ቤቱ እንደዚህ እንደዚህ ነው፣ በጣም የሚያስጠላ እንደሆነ፣ በጣም የሚከብድ እንደሆነ፣ ምግብ እዛ ቤት ውስጥ እንደሌለ ብዙ ነገር ይነግሯቸዋል ማለት ነው። ስለዚህ አዳዲሶች ምንድን ነው የምታደርጉት? እናንተ እዛ ቤት እስከሰራችሁ ድረስ ከራባችሁም ከጣማችሁም እንዴት አድርጋችሁ እንደምትሰሩ ሴትዮን ጠይቁ። ወላሂ ነው የምላችሁ፣ ማንም አረብ ማለት ነው እንድትበይ አይፈልግም። ተባን ግን አንቺ ሰው ነሽ ማለት ነው። በተለይ አዲስ ከሆናችሁ የማታውቁት ነገር ለሰራተኛ ሳይሆን ለመዳሞች ለራሳቸው በምንም አይነት በምልክትም ቢሆን ጠይቁ ማለት ነው። ራቡ በጣም ከባሰባችሁ በምልክት ርቦኛል ብላችሁ ሳታፍሩ ሳትሸማቀቁ መጠየቅ ትችላላችሁ። ገባችሁ መዳም ያኔ ታስረዳሻለች። ተባን ሰርታ ላሰጥሽ ትችላለች፣ ሰርታ ላታቀርብልሽ ትችላለች። ግን መብላት ያለብሽን ነገር ፍሪጅ ከፍታ ይሄንን ቢ ይሄንን ከተመቸሽ ይሄንን አድርጊ። አንቺ ደግሞ ባይዋጥልሽም እንኳን ፍሪጅ ውስጥ ያለውን ነገር እስከምትለማመጂ መብላት አለብሽ። ህተ ሴትዮን ባጠይቂ ተ ካሜራ ራሱ ካለ እንዳትፈሩ ማለት ነው። ገብታችሁ ራሳችሁ ወስታችሁ ብሎ እስክትለምዱ አምሻ አረብ ቤት መልመድ ያለባችሁ ጋዝ እንዴት እንትን መክፈት እንዳለባችሁ ነው፣ ጋዝ ያንን ካወቃችሁ ግን እንቁላል በዘይት እና በጨው በጥብጣችሁ መብላት ትችላላችሁ። ዱቄት ካለ በጥብጣችሁ ቂጣም ጋግራችሁ መብላት ትችላላችሁ። የምሬን ነው። ካሜራ ምናምን ባይኖረው ችግር የለውም። እንደ ኢትዮጵያ እንደሚጋገረው ዝም ብላችሁ ጋግራችሁ ራባችሁን እያስታገሳችሁ መኖር ትችላላችሁ ማለት ነው። ሀቂቃ ሌላ እህቶች ግን ምን ይላሉ? እዛ ቤት ከባድ ነው፣ እዚህ ቤት እኮ እንዲና ሴትዮ መጥፎ ናት። እኔ ወላሂ ብዙ ቦታ ሌላእገባለሁ ብዙ ጊዜ ማለት ነው። ቤት ስቀያየር ምናምን አንድ ቤት ብዙ ጊዜ መቀመጥ አልውድም ተባና አንድ ቤት ያኔ ኮንትራት ያላችሁና ውጭ ስሰሩ አንድ አይደለም። ለምሳሌ እኔ ስራ ስለማላጠ ነው ምክንያቱም እኔ ስራ ስለማርመርጥ ስራ አጥቼ አላቅም። አልሐምዱሊላ ዛሬ ከስራ ወጣለሁ፣ ነገ ስራ ገባለሁ። ምክንያቱም ማንኛውም ስራ ዘው ብዬ ነው የምገባው። እንደ ሌላ ሰው ልጅና ጽዳት አልሰራም እኔ እንደዚህ እንደዚህ አላደርግም ምናምን አልልም ብር ብቻ ላገኝበት ከሀራም ስራ ውጭ ሀላል የሆኑ ስራዎችን ገብቼ እሞክራለሁ። ካልተመቼም ወጥቼም እቀይራለሁ እንደ ልማዴ ማለት ነው። ግን ኮንትራት ቤት ያላችሁ እህቶቼ፣ ሌሎች እዛ ቤት የቆዩት እህቶቻችሁ የሚነግራችሁ መጥፎ ፓርት ካለ እንዳትሰሙ። የሚነግሯችሁ ጥሩ ነገር ካለ ግን ስለ ስራው ልምድ፣ ስለ ስራው ባህሪ፣ ስለ ቤቱ ባህሪ የሚነግሯችሁ ከሆነ ኦኬ። ግን መዳም መጥፎ ናት፣ መዳም እንደዚህ ናት፣ መዳም እንደዚህ ታደርጋለች፣ ምናም የሚሏችሁ የሚያስፈራሯችሁ ከሆነ እንዳትሰሟችሁ ማለት ነው፣ እንዳልኳችሁ ገብታችሁ ኩሽና ውስጥ አረብ ቤት ምግብ አይጠፋም። ስፔሻሊ ልጆች ያሉበት ቤት ከሆነ ማለት ነው። ፍሪጅ ውስጥ እርጎ አይጠፋም፣ እንቁላል አይጠፋም። የምሬ ነው የምላችሁ። ቂጣ፣ ደረቅ ቂጣ አይጠፋም። እንዴ፣ ምንም ምንም ባዶ ነው የምትሉ ከሆነ ደግሞ ምን ልት በእዛ ኮ አረቧ ስታመጣሽ የሰራተኛ በቂ ምግብ እንዳላት በቂ ደሞዞች መክፈል እንደምትችል አድርጋ ፈርማ ኮ ነው የምታመጧችሁ። እንዳትሳሳቱ ማለት ነው። እንደዚህ እህቶች አሁን ተባል አዲስ ናቸው፣ አያችሁ? በጣም አዲስ አዲስ ልጆች ናቸው ማለት ነው። ስለዚህ ስንት ብር አክስረው ነው የመጡት? አያችሁ? የሰው ወሬ ሰምተው በዚህ ደረጃ እንደዚህ መሆን የለባቸው። እንደውም ይሄ ቪዲዮ አዳዲስ ለመምጣት ያሰቡም እህቶች አዳዲስ የመጡም እንዲደርሳቸው አንድ ቤት ውስጥ ጠንክረው ብርትት ብለው ከአቅማቸው የሆነ ነገር ከሌለ አንዳንድ ነገር እኮ ከአቅማችሁ በላይ የሆነ ነገር እኮ በጥያቄና በመነጋገር ይፈታል። እኛ ኢትዮጵያውያን ግን ብዙ ጊዜ በመነጋገር ምናምን አንፈልግም። ስራው ካልተመቸን ቀጥታ። ግን በመነጋገር ልታስተካክሉት የምትችሉት ነገር ይኖራል እዛ ቤት ውስጥ ማለት ነው። ወላሂ እውነቴን ነው የምላችሁ። በቃ ምግብ ከሌለ ይሄ ይሄ የለም ያኔ ይሄ ይሄ የለም ሳይሆን ምግብ ቋንቋ ራሱ ባታ፣ እኔ ምግብ እፈልጋለሁ መብላት እፈልጋለሁ። ይሄ የሚያሳፍር ነገር አይደለም። እነሱ በቀን ስንቴ ነው የሚበሉት? አስሬ አምስቴ ነው የሚበሉት አይደል ስለዚህ ምግብ አስፈላጊ ከሆነ ማለት ነው፣ እዚህ ሀገር የመጣሽ ለመለወጥ እስከሆነ ድረስ እነሱ ሲበሉት የተረፈ እንኳን በልተሽ ውሃ ጠጥተሽ ራብሽን ማስታገስ ትቻለሽ፣ እስክትለምጂ ነው ምልሽ። ግን ከዛ በኋላ ካልሰጡሽ ደግሞ ሩዙን እንኳን በፈላ ውሃ ጨምራችሁ አጥባችሁ ጨምራችሁ፣ ጨው ጨምራችሁ፣ ዘይት ጨምራችሁ መብላት ትችላላችሁ። የአረብ ቤት በቀየራችሁ ቁጥር የተለያየ ባህሪ ነው የምታዩት። ሁሉም ቦታ አልጋ ባልጋ አይደለም። ምንድነው የሚባለው በአላ ቤት ካሉት መቃብርም ይሞቃል። አያችሁ፣ እናንተ ልብ ብላችሁ ካያችሁትና ልብ ብላችሁ ለመስራት አላማ ካላችሁ ልባችሁ ቤት ለመቀያየር የማይቆም ከሆነ እዛ ምንም የማይመቸው ቤት እናንተ ማመቻቸት ትችላላችሁ፣ ማሳመር ትችላላችሁ፣ እንደሚሆናችሁ ማድረግ ትችላላችሁ፣ እንደሚመቻችሁ ማድረግ ትችላላችሁ። ግን እናንተስ ቤት በምትቀያይሩ ቁጥር ምን እንደሚፈጠር ታውቃላችሁ። አሁን እነዚህ ልጆች አምስት ቀን ስድስት ቀን የሰሩበትን ብር አምስት ሳንት አያገኙም። ወደ ቢሮ ቢመለሱ ሌላ ቆሻሻ ቤት ነው የሚሄዱት፣ ሌላ ቆሻሻ ደግሞ ያጸዳሉ። በተመሳሳይ ሁኔታ የሆነ ችግር ባለ ቁጥር ወደ ቢሮ የምትሮጡ ከሆነ አይሳካላችሁም። ብስቁልቁል ያለ ሕይወት ነው የምትኖሩት ማለት ነው ግን እንደሚስተካከል አድርጋችሁ ችግርም ካለ ቢሮ አስደውኝ እንደዚህ እንደዚህ ማውራት ፈልጌ ነው ብትሉ ለቢሮዎች እንዲደውሉላችሁ፣ እስፔሻሊ አዲስ ከሆናችሁ ወደ ቢሮ ያስደውላሉ። በነገራችን ላይ አዲስ ከሆነ ያስደውሏችኋል። ገና ሳትቆዩ ወር ምናምን ሶስት ወር ምናምን ሳይሞላሽ ያስደውሏችኋል። ችግር ካለ ለቢሮዎች ደውላችሁ እንደዚህ እንደዚህ ነው ምግብ አልበላሁም ምናምን ማለት ትችላላችሁ። አሁን እዚህ ጋር ልጅቷ አይቷችኋታል። አንጀቷን አስራ ነው ምርር ብላ እያለቀሰች ያለችው ማለት ነው። እና እንደዛ ነው እላቸዋለሁ። ለመበርታት ለመጠንከር ሞክሩ። እንደዚህ የሆነ ችግር በገጠማችሁ ቁጥር ወደ ቢሮ አትሩጡ። ቢሮ ምንም መብት የሚሰጣችሁ ነገር የለም። እናንተ በየጊዜው ቤት እየቀየራችሁ የእነሱን ቆሻሻ የእነሱን የተከመረ የተጨማደደ ልብስ እየተኮሳችሁ እያቃናችሁ የእነሱን ከበት እያጸዳችሁ፣ ምን እያላችሁ እየተንከራተታችሁ ነው? ያንን ብር ደግሞ አታገኙትም። አረቦቹ አምስት ቀን ስድስት ቀን ያሰራሉ። የሀያ ስድስት ቀን ብር ለቢሮ ነው የሚሰጠው ማለት ነው። ገባችሁ? ሞኝ እንዳትሆኑ ጉልበታችሁን እንዳታባክኑ ማለት ነው። ከጠናባችሁ ከጠናባችሁ ካልሆነ በስተቀር በመጣችሁ ገና አዲስ ሆናችሁ ምን አውቃችሁ ነው እናንተ ቢያንስ እኮ ቢሮ አስደውሉኝ የሚባል ነገር አለ ቢሮ አስደውሉኝ የሚባል ነገር አለ። ገባችሁ። ስለዚህ ይሄን ይመስላል። ለነበረን ቆይታ እጅግ በጣም አድርጌ አመሰግናለሁ። ወዳችኋለሁኝ። ለቻናል አዲስ ከገባችሁ ላይክና ሼር ሰብስክራይብ ማድረግ እንዳትረሱ። ኢንሻላህ ለእናንተ ይጠቅማል። እምለው በየቀኑ አዳዲስ ቪዲዮ ፖስት አደረጋለሁኝ። እናንተ ደግሞ ይህን ቪዲዮ ለሚጠቅመው አካል ይጠቅመዋል ብላችሁ ለምታስቡት ሰው ሼር ማድረግ እንዳትረሱ። ይሄ ለኮንትራክት ቤት ብቻ ሳይሆን ውጭ ለሚሰሩ እህቶች የራሱ ይጠቅማል ማለት ነው። በየጊዜው ቤት በቀያየራችሁ ቁጥር ብራችሁ እየባ ለመዋከር የምትሄዱት ለታክሲ የምትከፍሉት የቤት ኪራይ የምትከፍሉት ውጭ የምትሰሩ ማለት ነው። በጣም ብዙ ነገር እየተፈጠረ ነው የሚመጣው ማለት ነው። ባይ ባይ።